ይሄ ነገር ስለ ቁርአን ነው። የጣሊ የሙሐመድ አላህ ማንም ሰው ያላየው እስከ ዛሬ ከኛ ጣዖታት ፊት ለፊት ለመቆም የሚዳፈረው ይሄ ነገር የነቢያችን ሰለላሁ ዐለይሂ ወሰለም ቅድማያት የሐሽም ነው። የመካ ህዝቦች ሆይ እኔ ሐሽም ነኝ፣ የዐብዱ መናፍ ልጅ። እናም እኛ የአላህ ቤት ጠባቂዎች ነን። በትክክል እውነት ያልከው፣ እኛ የአላህ ቤት ጠባቂዎች ነን። ማንም ሰው አይዳፈርም የእኛን ቅፍለት ማቆም የሚችል ይሄ ነገር ስለ ሱረቱል ቁረይሽ ነው ለኢላፍ ቁረይሽ ኢላፊሂም ሪሕለተ አሽሺታኢ ወስሰይፍ መድረሳ ውስጥ አብዛኞቻችንን ሱረቱል ቁረይሽን እንድናሐፍዝ እንቀጠቀጥ ነበር

ነገር ግን በህይወታችን እንደዚህ አይነት እድሎች በጣም ትንሽ ናቸው ይሄንን የሚነግራለኛ ሱረቱል ቁረይሽ ምንድን ነው ለመሆኑ አላሁ ተዓላስ ይህንን ሱራ ለምን አወረደው ቁረይሾች በሀብቶቻቸው በጣም ይጎርሩ ነበር ነገር ግን አላሁ ተዓላ አስታወሳቸው ይህን ሁሉ ነገር እሱ እንደሰጣቸው ሱረቱል ቁረይሽ የወረደበት ከጀርባው ምን ታሪክ ይዟል እናም እነማን ናቸው አምር አልዑላ ወይም ሐሽም ታስታወሳለ በነብያችን ቅድመ አያት የሐሽም ጊዜ በነበረበት ወቅት እኔ ያኔ ልጅ ነበርኩ። እናም እንዴት የቁረይሽ ጎሳ ራስ ወዳድ ሆኑ? አላሁ ተዓላ እነሱን ምሳሌ አድርጎ ቁርአን ውስጥ እስከ ወዳኛው እንዲታወሱ አደረጋቸው። ከመካ መልእክት ተልኳል። አላሁ ተዓላ የቁረይሾች ጎሳን ገፍላ ለሰው ልጆች መማሪያ እንዲሆን አድርጓቸዋል። አስተግፊሩላህ። ዋናውና አስፈላጊው ደግሞ ከ1400 ዓመት በፊት የወረደችው ሱራ ዛሬ ካለው ከኛ ህይወት ጋር ምን ያገናኘዋል? እናውቃለን በዚህ ቪዲዮ رب هذا البيت الذي أطعمهم من جوع وآمنهم من خوف አዋቂዎች እንደሚሉት ሱረቱል ቁረይሽ የወረደው መካ ላይ በዛን ጊዜ ነበር። የቁረይሽ ከበርቴዎች በሀብታቸው እጅግ በጣም ጎረረው ረሱላችንን ሰለላሁ አለይሂ ወሰለም መቃወም ሲጀምሩ እናንተ የበኑ ሐሽም ህዝቦች፣ አንድ ነገር እኔ ሊገባኝ አልቻለም። ምን አይነት ነገር? አቡ ሐከም፣ ምንድን ያልገባህ አንተ? እኔ ሊገባኝ አልቻለው። አላህ ነቢይ መምረጥ ከፈለገ ከቁሬሾቹ ውስጥ ሀብታም የሆነውን ሰው ለምን አልመረጠም? ሙሉ መካ ላይ የበኑ ሐሽም፣ ይሄን እረኛ ልጅ ነው እንዲ ያገኘው? እሱ እውነት ብለሃል። አላህ አንድን ባለ ሀብት ነበር ነቢይ ማድረግ የነበረበት። ያኔ የቲቢታቸውና ጉራቸው ከልክ በላይ ሲያልፍ ያን ጊዜ አላሁ ስብሓንሁ ወተዓላ ሊያስታውሳቸው ብሎ ምን አቅም አላቸው፣ ምንስ ቦታ አላቸው እነሱ ለማለት አላሁ ተዓላ ሱረትል ቁሬሽን አወረደ። ሙሐመድ በሁሉም ቦታ መልስ እያሳጣን ያለው፣ አሁን ደግሞ እኛን ቁሬሾችን ተቃውሞ አዲስ ግጥም አመጣብን። እንዲህም እያለን ነው፣ እኛን አመስጋኞች አይደላችሁም። ምናልባትም እውነቱን ነው እያለ ያለው። አስበው እስቲ። ምን አልከ አንተ? እኔ ላስብ። ይሄንን አተርሳ፣ እኛ ተራ ሰዎች ሳንሆን የቁረይሽ ከበርቴዎች ነን ያንን ጊዜ ረሳ እንዴ መካ በራብ የተመታች ጊዜ ድርቅ በድርቅ የሆነ ጊዜ ይሄ ነገርም በሙሐመድ ሰለላሁ ለ ወሰለም ቅድመ አያት በሐሽም ጊዜ ነበረ ይሄ ጊዜ ማለት ድርቅ በድርቅ የሆነች ጊዜ ነበረ መካ የህዝብ ቁጥሩ አናሳ ነበረ ቢሆንም ግን ሰዎች በራብ በጣም ተጨንቀው ነበር የሚተነፍሱት ትንፋሽ ጥያቄ ነበር ለነሱ ይሄ ጊዜ ማለት ኢብራሂም አለይሂ ሰላም ያስተማራቸውን ተውሂድ የረሱበት ጊዜ ነበር። መካ የባዕድ አምልኮና የጣዖታት ቤት ሆና ነበረ። በካዕባ ውስጥና ውጭ 360 ጣዖታትን አቁመው ነበር። ቀንና ማታም እነዚህን ጣዖታትን ነበር የሚያመልኩ አላህ ድረስ ንግግራቸውን የሚያደርሱበት መንገድም አድርገው ነበር። አንተ ውበል እባክህ ዱዓይን አድርስልኝ። አንተ ውበል ልጆቼ በራብ እየሞቱብኝ ነው እዘንልኝ እዘንልኝ። ይሄ ጊዜ ማለት በጣም አስቸጋሪ ነበር። ሰዎች በሕልማቸው እንኳን ቂጣ ነበር የሚታያቸው። ትላንት ማታ እኔ በሕልሜ ሁለታችን ቁጭ ብለን ሆዳችን እስኪጠግብ ቂጣ በላንና ከዛም ዘና ብለን ውሃችንን ጠጣን። ጊዜውም በፍጥነት ነጎደ። የመካ ሰዎችም ጣዖታትን ማምለክን ቀጠሉበት። ቀንና ማታም ጣዖታትን ይለምናሉ፣ ይማጸናሉ፣ ለእነሱም ይሰግዳሉ። ዱዓችንን ጌታችን ድረስ አድርስልን፣ የውበል ስም ከፍ ይበልልን ነገር ግን የትኛውም ጣዖታቸው ሊሰራላቸው አልቻለም። ቀስ በቀስም የሰው ልጆችና እንስሳቶች መሞት ጀመሩ። ከዛም አንድ ተስፋ መጣ፣ አንድ ድምፅ ተነሳ። እንዴ ይሄ ማን ነው? አብዱል ሐሺም የካዕባ አስተዳዳሪ እየመጣ ነው ሐሽም ሩቅ ቦታ ድረስ በመጓዝ ለራሱ ሕዝቦች የሚበላና የሚጠጣ ይዞላቸው ይመጣ ነበር። ለእኔም ተምር ስጠኝ። ለተጠሙትም ውሃ ይሰጣቸው ነበር። ለተራቡትም ቂጣን እየቆረሰ ይመግብ ነበር። ለራሱ ሕዝቦች ቀንና ማታ ሳይደክም ሠራ። ነገር ግን የረሃብ ደመናው እንዳጠላ ነበር። ሐሽም ትንሽ ቀናቶችን እንኳን እናሳልፋለን፣ ነገር ግን ከስር መሰረቱ ይህን መፍትሄ ማፈላለግ አለብህ። ሙሉ በሙሉ መፍትሄ ማለትም መካ እንደዚህ አይነት መድኒት እንደዚህ አይነት መፍትሄ ያስፈልጋት ነበረ፣ ከዚህ ረሃብ የሚወጡበት እስከ መጨረሻ የሚያበቃበት። ሐሽምም ጠዋትና ማታ ፕላን ማውጣት ጀመረ። ለሕዝቦቹም ሲል ለፋ ጣረ። ታላላቅ ሰዎችንም እየሄደ ማማከርም ጀመረ ምናልባትም የሆነ መንገድ የሆነ መፍትሄ ካገኘው በሚል። እኔ ህዝቦቼ እንደዚህ ሆነው ማየት አልፈልግም። እናንተ የመካ ታላላቅ ሽማግሌ ሰዎች ናችሁ፣ የሆነ መንገድ ጠቁሙኝ። ነገር ግን የትኞቹን ከዚህ ችግር የሚወጣበትን መንገድ አላሳዩትም። እኛ ምንም ሊገባን አልቻለም፣ እንዴት አድርገን እንወጣ ከዚህ ችግር። ስለዚህ አካባቢ ሁኔታ እኮ አንተ ታውቃለህ። መካ አሸዋማ ክልል ነበረች፣ አትክልት አይበቅልበት፣ እንዲሁም ፍራፍሬ አይበቅል። መሬቱ ወርቅ አያውቅ፣ አልማዝ አያውቅ በአራት ማቅጣጫ ያሸዋ ክምር ብቻ እናም ጭብጥ የማይሞሉ የተራቡ ህዝቦች ምንስ ሲያድርጉ ጊዜውም እንዲሁ ነጎደ። አላቅም፣ ብቻ ስንት ህይወቶች ወደ ሞት እንደተሸጋገሩ ሐሽምም ጭንቀትና ሐሳብ ውስጥ ሰመጠ። ከዛም አንድ ቀን ይህንን ሐሳብ አሰበ፣ የመካ ሰዎች ትልቁ ኃይላቸው እኮ የአላህ ቤት ከዕባ ነው። ለምንድን ነው መጀመሪያ ይህንን ያላሰብኩት? ይህማ እኮ በጣም ትልቁ ኃይላችንና ጉልበታችን ነው። የዚህን ከአባስም በመጠቀም ከመካ ለመጀመሪያ ጊዜ ለንግድ ተንቀሳቀሱ። ሕዝቦቼ ሆይ፣ እኛ መነገድ እንጀምራለን። በብርዳማ ወቅት ወደ የመን ሂደን እነግዳለን። በሞቃታማ ጊዜ ደግሞ ወደ ሶሪያ በመሄድ እነግዳለን። ይገርማል። ይህንን ነገር እኳ አስበነው አናቅም ነበር። ይህንን አዋጅ እንደ ሰሙ የመካ ሕዝቦች ግራ ተጋቡ። እስከ ዛሬ ድረስ ማናቸውም ይህንን አላሰቡም ነበር። የሐሽም ይሄኛው አዋጁ የሞት መልእክት አዘል ነገርን መሰላቸው። ይሄ እንደዚህ አይነት ነገር አይመስልም፣ ልክ የራሳችንን ሞት በራሳችን እጅ እንደምንጠራ። አዎ፣ በትክክል እብደት ነው እብደት ነው። ልክ እንደመሸ ሽፍታዎች ንብረቶቻችን ይዘርፉናል፣ እኛንም ይገድሉናል። የሕዝቦቹን ይህን ንግግር ሰምቶ ሐሽምም ፈገግ አለ፣ ለሁላቸውም ማስረዳትም ጀመረ። ምንም የሚያስጨንቃችሁ ነገር የለም። እኛ የአላህ ቤት ጠባቂዎች ስለሆን ማንም ሰው እኛን አይነካንም አይዳፈረንም፣ አላቸው። በትክክል እውነቱን ነው ያለው ሐሽም፣ እውነቱን ነው ያለው እኛን ማንም በእጁ አይነካንም። ምክንያቱም እኛ ቁረይሾች ነን። ያን ጊዜ ከአባ ውስጥና ውጭ ሦስት መቶ ስልሳ ጣዖታትንም አቁመው ነበር። ጣዖቱም ከተለያየ ጎሳና ከተለያየ ሰፈር ይመጣ ነበር። የእያንዳንዱ ሰፈር ጎሳ ደግሞ በአመት አንድ ጊዜ ወይም ሁለት ጊዜ ወደ መካ ጣዖቱን ለማምለክ ይመጣል። በዚህ ጊዜ ግን ታያለ ላትና ዑዛ በእኔ ስጦታ በጣም ነው የሚደሰቱብኝ ልዩ ስጦታን ይዤላቸው የመጣው አዎ ለምን አይሆንም አንድ የሆነ ቅፍለት ቁረይሾች ላይ ችግር የሚፈጥር ከሆነ ስለዚህ እነሱም ይህንን ነበር የሚፈሩት ምናልባትም ቁረይሾች የእኛን ጣዖታት ላይ ጉዳት ሊያደርሱ ይችላሉ ይላሉ ወይም የእኛን ጣዖት ከካባ ወጥተው ይወረውሩብናል ይላሉ። ምክንያቱም በስተመጨረሻ በአመት አንዴ ወይም ሁለቴ ወደ መካ ስለሚሄዱ ወደ ጣዖታቻቸው። እኛን ለመንካት የሚዳፈር ጎሳ ካለ የእነሱን ጎሳ ጣዖትን ከመካ ወጥተን እንወረውርባቸዋለን። አዎ በትክክል ይህንን ነገር ሁላቸውም እንደተረዱት ከትንሽ ቀናትን በኋላ ለጉዞ ተዘጋጁ። መንገዱ እኮ በጣም ረጅም ነ የኔ ልጅ። አትጨነቃ አባዬ፣ በቶሎም መለሳለሁ። ፍቃድ ብቻ ይስጡኝ። በብርድ ጊዜ የመን በሞቃታማ ጊዜ ደግሞ ወደ ሶሪያ መሄድ ጀመሩ። መንገዳቸው ላይም ሽፍቶች ካጋጠሟቸው እንደዚህ ይሉት ነበር፣ ይህንን አታውቅም እንዴ አንተ፣ እኛ እኮ የአላህ ቤት ጠባቂዎች ነን። ይህንን ነገር እንደሰማም ዘራፊው እጅግ በጣም ይፈራና ይንቀጠቀጥና፣ በጣም ትልቅ ስህተትን የሰራ የሠራ ነው። ይቅርታ አድርጉልን ባካችሁ። ምንም አይደለም፣ ለወደፊቱ ግን ተጠንቀቅ። ያለምንም ስጋት ወደፊት ሂዱ፣ ያውም በፍጥነት። በዚህም የተነሳ ካዕባው መካ ውስጥ በመኖሩም የተነሳ ቁሬሾች በሞቃታማና በብርድ ጊዜ ጉዟቸውን እየተጓዙ መነገድ ጀመሩ። በዚሁም ሁኔታ መካ የቢዝነስ ቦታ ሆነች። ሰዎችም ደስተኞችና ሀብታሞች ሆኑ። በረጅም ጉዞ አማካኝነትም ቁሬሾች የናክል ትልቅ ድልን አግኝተው ከቀሪ ጎሳዎች በሀብትና በዒልም እጅግ በጣም ልቀው ሄዱ። ግንኙነቶቻቸውም ከተለያዩ አገራት ንጉሶች ጋርም ሆነ በነዚህ ረጅም ጉዞዎችም አማካኝነት የካሊግራፊ አጻጻፍን ተማሩ። ከዛም በኋላ በዚሁ አማካኝነት ቁርአን እንዲጻፍበትም ተደረገ። ይህንን አጻጻፍ በብርድና በሞቃታማ ጊዜ በሚሄድ ሰዓት ነበር የተማርኩት። ሐሽምም ወደ አላህ ከሄዱ በኋላ ይሄ በሞቃታማና በቀዝቃዛ ጊዜ የሚነግዱት ግን ቀጠለ።